አራዊት በሚርመሰመሱበት ጭው ባለ በረሃ ውስጥ የቀኑ ሐሩር የሌሊቱ ቁር ከሚያስፈራ የነፋሳት ድምጽ ጋር በተባበሩበት ምድረ በዳ ውስጥ በፍጹም ጥሞናና ትጋት የኖረ ቅዱስ ለሰውነቱ በጠቢባን እጆች ፈትል የተሰራ ልብስ ያለበሰ ለሆዱም ከምድር የበቀሉ ፍሬያትን ያልቀመሰ በተጋድሎ አጋንንትን በመባረክት የመተረና ያጠፋ ተጋዳይ፣ ውድ ክርስቲያኖች ሆይ በዚህ ታሪክ ውስጥ ስለ አንድ በስዕለት የተወለደ ህፃንና በመጨረሻም ክብሩ ከመላእክት ክብር ስለተካከለለት ቅዱስ፣ እንዲሁም በአንዲት ትንሽዬ የግብፅ መንደር ተወልደው ለመላው ኢትዮጵያዊ ክርስቲያን የመከራና የጭንቅ አማላጅ መሆን ስለቻሉት ስለ አቡነ ገብረ መንፈስ ቅዱስ ታሪክ እናቀርባለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አባታችን አቡነ ገብረ መንፈስ ቅዱስ ሀገራቸው ንሂሳ ግብፅ ነው። አባታቸው ስምዖን እናታቸው አቅሌስያ ይባላሉ። ልጅ አጥተው 30 ዓመት ሲያዝኑ ኖረዋል። አንድ ቀን አቅሌስያ ቤተ እግዚአብሔር ገብታ ከስዕለ ስላሴ ስር ወድቃ ስትማጸን ክብሩ ከሰማይ ከፍታ የሚበልጥ ልጅ እንኪ ተቀበይ የሚል ድምፅ ሰማች። ስልጣኑ ከሰማይ ከፍታ ከፍ የሚል ንጽህናው ከሚካኤል ከገብርኤል ጋር የሚተካከል ክህነቱ እንደ መልከ ጼዴቅ እንደ ሴት ሙግ ዮሐንስ እንደ ነቢዩ ኤልያስ የሆነ ልጅ እንቺ ተቀበይ አላት። ከዚህም በኋላ አቅሌሲያ በመጋቢት 29 ቀን ጸንሳ በታኅሣሥ 29 ቀን ለምግባቱ እጅግ የሚያምር ወንድ ልጅ እንደወለደች መልአኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅሽ ስሙ ገብረ መንፈስ ቅዱስ ይሁን አላት። ወዲያውም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ ሶስት ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣህኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። ቅዱስ አባታችን ለአምላካቸው ሰግደው አብ ወልድ መንፈስ ቅዱስን ካመሰገኑ በኋላ እናታቸው አላቀፈቻቸውም። ጡትም አልጠቡም። ሶስት ዓመት ሲሞላቸው እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን እንዲህ ብሎ አዘዝ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰድና ከበራቸው አስቀምጠው። አበምኔቱንም ህፃኑን ከበራ አንስተ ከአንተ ዘንድ አኑረው፣ ስለ ምግቡ ስለልብሱ አታስብ፤ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነው፤ ይኸውም ከእግዚአብሔር የሚወጣ ቃል ነው። ሰው በእንጀራ ብቻ እንደማይኖር እወቅ በለው በማለት አዘዘው። ብርሃናዊው መልአክ የራማው ልዑል ቅዱስ ገብርኤልም እንደታዘዘው ከሰማይ ወርዶ ህፃኑን ከእናቱ ክንድ ወስዶ በክንፎቹ አቅፎ ስሞ እስከ ሰባቱ ሰማያት አውጥቶ በስሉስ ቅዱስ ፊት አቅርቦት አስባረከው። እግዚአብሔርም መልአኩን ወደ እናቴ ወደ ማርያም ውሰደውና ትባርከዋለውና ወስዶት እመቤታችንም ባረከችው። ከዚያም በመቀጠል ከአዳም ጀምሮ ሄሮድስ በግፍ እስካስፈጃቸው ህፃናት ያሉት ሁሉም ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግላን እና መነኮሳት ሁሉም እንዲባርኩት አድርጎ መልሶ ከእግዚአብሔር ፊት አቆም። መድህን ጌታም ህፃን ገብረ መንፈስ ቅዱስን በመንግስት ከኔ ጋር ትነግሳለህ፣ በስ ይበል፣ በርታ፣ የሚደርስብን ሁሉ ታገስ፣ ብዙ ነፍሳት በአንተ ምክንያት ይድናሉ፣ ሰላሜ ከአንተ ጋር ይሆናል። ከዚህም በኋላ መልአኩ አባ ዘመደ ብርሃን ወዳለ በት ገዳማ ወረደውና ህፃኑን ከበር ላይ አስቀምጦ እርሱ ወደ ውስጥ ገብቶ እግዚአብሔር እንዳዘዘው ነገረው። አባ ዘመደ ብርሃንም ህፃኑን አስገብቶ በእንክብካቤ የቤተ ክርስቲያንን ትምህርት ሁሉ እያስተማረ አሳደገ። ህፃኑ ትምህርቱን በጨረሰ ጊዜ ድቁና ተቀብሎ እንደ ቅዱስ እስጢፋኖስ ጸጋንና ሞገስን የተመላ ሆነ። ፍጹም የእግዚአብሔር ጸጋ አድሮበታልና ስራ ሁሉ በእውቀት የተመላና የተቃና ሆነ። አባ ዘመደ ብርሃንም በህፃኑ ላይ ያደረበትን ጸ ጋ እያየ እጅግ ደስ ይለው ስለነበር እንደ ቅዱስ እንጦንስ አስኬማን ሰጠው። ከዚህም በኋላ ገብረ መንፈስ ቅዱስ ቅስናን ተቀበሉና በጾም በጸሎት ተጠምደው በታላቅ ተጋድሎ መኖር ጀመሩ። እንደ ሐዋርያትም የተአምራትና የፈውስ ሀብት ተሰጣቸውና ድውያንን የሚፈውሱ፣ ሙታንን የሚያነሱ፣ አጋንንትን የሚያወጡ ሆኑ። መልአኩ ቅዱስ ገብርኤል ዳግመኛ ተገልጦላቸው ወደ ሰማይ አሳረጋቸውና ከእግዚአብሔር ፊት አቆማቸው ያን ጊዜም ጌታችን ክቡራን የሆነ እጆቹን ዘርግቶ ከባረካቸው በኋላ በጸሎት ከሲዮል የምታወጣቸው ብዙ ነፍሳት አሉ፣ ልውያንንም ትፈውሳል። ከእንግዲህ ወዲህ ከሰው ተለይተ ወደ ጫካ ገብተ ከአንበሶችና ከነብሮች ጋር ኑር አላቸው። አባታችንም ጌታችንን የሰጠኸኝ እነዚህ አንበሶችና ነብሮች ምን ይመገባሉ አሉት። ጌታችንም የረገጥከውን መሬት ይልሳሉ፣ በዚያም ይጠግባሉ። ወደ እኔ እስክትመጣ ድረስ ይኸው ምግብ ይሆናቸዋል አላቸው። ቅዱሳን ይህንን በሰሙ ጊዜ ደስ አላቸው። ጌታችንም መልአኩን ወደ ቀደመ ቦታቸው የመልሳቸው ዘንድ አዘዙ። ከዚህ በኋላ አቡነ ገብረ መንፈስ ቅዱስ ከራሳቸው እስከ እግር ጥፍራቸው ድረስ ጠጉር በቀለባቸው። አባታችንም በታላቅ ተጋድሎ ሲኖሩ በጸጋ ላይ ጸጋ ተጨመረላቸው። ከዕለታት በአንዷ ቀን የፈወሳቸው ህሙማን ብዛት እልፍ ሆኑ። የሀገሩ ሰዎችም ስራቸውን ስላወቁባቸው አዘኑ። ውዳሴ ከንቱ እንዳይሆንብኝ ተነስቼ ሰው ወደማያውቀኝ ሀገር እሄዳለሁ ብለው ተነስተው ሄዱ። ህዝቡም አባታችን እንደተሰወሩ ባወቀ ጊዜ በሀዘን አለቀሱ። ከዚህም በኋላ አባታችን ወደ ጫካ ገብተው ብቻቸውን የበጋውን ሐሩር የክረምቱን ቁር ታግሰው ምንም ልብስ ሳይለብሱ ራቁታቸውን ሆነው በተጋድሎ ነው። ከጽኑ ተጋድሏቸውና ከጫካው ቅዝቃዜ የተነሳ ሰውነታቸው አልቆ ከአጥንታቸው ጋር ተጣበቀ። ፍራፍሬም ሆነ ምንም ነገር አይመገቡም። ውሃም ፈጽሞ አይጠጡም ነበር። አባታችን በምድረ በዳ እንደ ሰው ሳይሆን እንደ መላእክት ኖሩ። ቅዱሳን መላእክትም ዘወትር ይጎበኟቸው ነበር። ስለ ምግባቸውም ሰማያዊ ኅብስት አምጥተው ይሰጧቸዋል። ነገር ግን አባታችን ያንን ኅብስት አይመገቡትም። ይልቁንም ጽዋውን ባሸተቱት ጊዜ እንዲሁ ይጠግባሉ ይረካሉም። በአንደኛው ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የእሳት ድንኳን ተገልጦ አርባዕቱ እንስሳ እግዚአብሔርን ዙፋን ተሸክመው፣ ሀያ አራቱ ካህናት ሰማይ ማዕጠንት ይዘው፣ ቅዱሳን መላእክትና አለቆቻቸው በየነገዳቸው በዙሪያው ቆመው፣ ጌታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሶስትነት እንዳለ ተገለጠላቸው። አባታችንም ይህንም ባዩ ጊዜ እጅግ ፈርተውና ደንግጠው መሬት ላይ ወደቁ። ጌታችንም ካጸናቸውና ካበረታቸው ከተቀበላቸው በኋላ ዮሐንስ ቀለም ሲስ እኔን እንዳየኝ አንተም እኔን ማየት የምትችልበትን ሀይል እሰጥሃለሁ ወዳጄ ሆይ ምን ትሻለህ የምትጠይቀኝስ ነገር ምንድን ነው ልይ ብለ በለመንከኝ ጊዜ ተገለጥኩልህ ሰማንያ ዓመት በጫካ ኖክ በረሃዎችን ዞርክ ከአንበሶችና ነብሮች ከአራዊትም ጋር መኖርን አልሸራህም ጨክነ እስከ ሞት ድረስ ታገስክ የመረጥኩ ወዳጄ ገብረመንፈስ ቅዱስ ሆይ ምን አደርግል ዘንድ ትወዳለህ አላቸው ሰዎችንም ይህንን ቃል ከጌታችን ሲሰሙ፣ አምላኬ ሆይ ይህን ልታደርግልኝ አይገባኝም በፊትህስ ሞገስን ካገኘው የገቦታን ሰዎች ማርልኝ፣ እነርሱ ኃጥአን ናቸውና አንተ ንስሐን ለማይሹ ጻድቃን አልመጣህምና ኃጥአንን ወደ ንስሐ ልትመልስ ነው እንጂ አሉት። ዳግመኛም አቤቱ እንደ ክረምት ውሃ እንባቸውን እያፈሰሱ ጥርሳቸውን እያፋጩ በደይን የሚኖሩትን አስባቸው፣ ሰይጣን አስቷቸዋልና በማወቅ ባለማወቅ በሰሩት ማራቸው፣ ይቅር በላቸው እያሉ ለመኑት። ጌታችንም ወ ወዳጄ ሆይ የለመንከኝን አልከለክልህም፣ እንደ ቸርነቴም ስምህን የጠሩትን መታሰቢያን ያደረጉትን ኃጣንን ምሬልሃለሁ፣ የለመንከኝንም ሁሉ አደርግል ዘንድ ቃል ኪዳንን ሰጥቼያለሁ አላችሁ አባታችንም እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችንን ሲያመሰግኑት፣ ቅዱሳን መላእክትና ሰማያዊያን ቅዱሳን ሁሉም አብረው ተደስተው እግዚአብሔርን አመሰገኑ። አባታችን ይህንን ቃል ኪዳን ሲቀበሉ እድሜያቸው ሶስት መ ሰባት ዓመት ነበር። ጌታችንም የመላእክት አለቆችን ስለ ወዳጄ ስለ ገብረ መንፈስ ቅዱስ ምልጃ ወደ ገሃነም ሂዱና የአጣንን ነፍስ አውጡ፣ ከእስራታቸውም ፍቷቸው አላቸውና እነርሱ የገቦታ ሰዎችን ሦስት ሺህ ነፍሳት ከደይን አውጥተው ወደ ገነት አስገቧቸው። ዳግመኛም እግዚአብሔር አቡነ ገብረ መንፈስ ቅዱስን እንዳንተ ካሉት ሰዎች በስተቀር በዓለም ያሉ ሰዎች እንዳያውቁ አደርጋለሁ። መላእክት ይጎበኙሃል እንጂ ከካህናት ከመነኮሳት፣ ከምእመናንም ወገ ወገን ማንም ያለ ፍቃድ አያይህም። ወዳጅ ሆይ አሁንም ወደ ኢትዮጵያ ተነስተ ሂድ በዚያም ከደይን የምታወጣቸው ነፍሳቶች ብዙ ናቸው አላቸው። አባታችንም አምላኬ ሆይ ወደዚያች ሀገር ማን ያደርሰኛል? አሉት። እግዚአብሔርም እኔ በስልጣኔ አደርሳለሁ ካላቸው በኋላ ከእርሳቸው ተሰወረ። አባታችንም የገቦታ ሰዎች ምዕረትን ሲያገኙ አይተው እጅግ በጣም ተደሰቱ። ከዚህም በኋላ ስድሳ አንበሶችና ስልሳ ነብሮች እየተከተሏቸው ወደ ሀገራችን ኢትዮጵያ መጡ። ብርሃናዊው መልአክ ቅዱስ ገብርኤልም ከነዚሁ ተከታዮቻቸው ጋር በነፋስ ሰረገላ ጭኖ ምድረ ከብድ አደረሳቸው። ዳግመኛም ደብረ ቅዱስ ወደሚባለው ወደ ዝቋላ ወሰዳቸው። አባታችንም በውሃው ዳር ቆመው ምስራቁን፣ ምዕራቡን፣ ሰሜኑንና ደቡብን በተመለከቱ ጊዜ የኢትዮጵያ ሰዎች ኃጢአታቸው በፊታቸው የተገለጠ ሆነ የገዛ ፊቱን በመስታወት እንደሚያይ የሀጣንም ስራቸው በአባታችን ፊት እንዲሁ የተገለጠ ሆኖ። አባታችንም የኢትዮጵያን ሰዎች ኃጢአታቸውን በግልጽ በተመለከቱ ጊዜ በዝቋላም ወደሚገኘው ወደ ባህሩ በመግባት መጸለይ ጀመሩ። ከባህር እንዳልወጣ በእግሬም እንዳልቆም በህያው ስምህ ምያለው ብለው አርባ መዓልት እና አርባ ሌሊት በዚያ ቆዩ። በአርባኛው ቀናቸው የታዘዘ መልአክ መጥቶ ስምህን የጠራ መታሰቢያን ያደረገውን እምርልሃለሁ ነው ብለዋል አላቸው። አባታችንም መልአኩን መላ ኢትዮጵያን ካለማረ ከዚህ ባህር አልወጣም አሉት። መልአኩም ከእሳቸው ተለይቶ ከሄደ በኋላ አባታችን በዚያ ባህር ውስጥ መቶ ዓመት ሲጸልዩ ኖሩ። አባታችንም በባህር ውስጥ መቶ ዓመት ሲጸልዩ ከኖሩ በኋላ ደማቸው ፈሶ አለቀና ውሃው ደም መሰል ስጋቸውም አልቆ አጥንቶቻቸው እንደ በረዶ ሆኑ። 7300 የሚሆኑ አጋንንትም ከአራቱም አቅጣጫ እየመጡ ሰውነታቸውን በፍላጻ ቻቸው ይወጓቸው ነበር። ጌታችንም መጡ፣ ከባህሩ ዳር በመቆም ወዳጄ ገብረ መንፈስ ቅዱስ ሆይ መላ ኢትዮጵያን ምሬልሃለሁና ተነስ ከባህሩም ውጣ አላቸው። አባታችንም አጥንታቸው እንደ መርፌ ቀዳዳ ተበሳስቶ ፈጽመው ደክመው ነበርና ጌታችን በክቡራን እጆቹ ሁለንተናቸውን ቢዳስሳቸው እንደ ቀድሞ ደህና ሆኑ። ጌታችንም ከባረካቸው በኋላ ወደ ምድረ ከብድ እንዲሄዱ ነገራቸው። አቡነ ገብረ መንፈስ ቅዱስ ምድረ ከብድ እንደደረሱ እንደ አምድ ተተክለው ሰባት ዓመት ቆመው ጸለዩ። በዚህም ጊዜ ሰይጣን በቁራ ተመስሎ መጥቶ ሁለት አይኖቻቸውን አንቁሮ አጠፋቸው። ነገር ግን አባታችን ጸሎታቸውን ሳያቋርጡ ሁለት ሳምንት በጸሎት ቆዩ። ከሁለት ሳምንት በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በአይኖቻቸው ላይ እፍ ብለው ብርሃናቸውን ከመለ ከመለሱላቸው በኋላ አባታችንን ከሰማይ ፍጹም ኃይል ይሰጥሃልና ጠላቶችን ትበቀል ዘንድ ተመልሰ ወደ ዝቋላ ሂድ ብለዋቸው አደረጉ። አቡነ ገብረ መንፈስ ቅዱስም እንደታዘዙት ወደ ዝቋላ እየሄዱ ሳለ በመንገድ ላይ ከዛፍ ስር ያረፉ ሶስት ሽማግሌዎችን አገኙ። አባታችንም ባዩአቸው ጊዜ ለመሰወር ቢያስቡም፣ ሽማግሌዎቹ ግን ይመጡ ዘንድ ጠሯቸውና በእግዚአብሔር ዙፋን ተማጽነናል ሦስታችንንም ከጀርባ ዝለ አንድ አንድ ምዕራፍ ሸኘን አሏቸው። አባታችንም ሽማግሌዎቹን በቀረቧቸው ሰዓት ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኟቸው። ከዚህም በኋላ አባታችን አንደኛውን ሽማግሌ አዝለው ከአንድ ምዕራፍ አደረሷቸው። ያም ሽማግሌ ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ነህና አሏቸው። አባታችንም የት ያውቁኛል አሏቸው። ሽማግሌውም አሁን ደግሞ ሄደህ ጓደኞቼን አምጣልኝ አሏቸው። አባታችን የቀሩት ሁለቱ ሽማግሌዎችን ካሉበት ደርሰው ሁለቱንም በየተራ ያዘሉ የመጀመሪያውን ካደረሱበት ቦታ አደረሷቸው። ከዚህም በኋላ እነዚያን ሽማግሌዎች አባቶች ሆይ ከየት ነው የመጣችሁት አሏቸው። ሶስቱም ሰዎች ተነስተው ቆሙና ለአባታችን በአንድነት በሶስትነት ተገለጡላቸው። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ ሆኑ። ቅዱስ ሥላሴ ለአብርሃም በመመሪያ ድባር ስር በአንድነት በሶስትነት እንደተገለጡለት ሁሉ አሁንም ለአባታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጡላቸው፣ በጀርባቸውም አዘሏቸው። እግዚአብሔርንም ክብር ስላዩ አባታችን ፊታቸው እንደ ፀሐይ አበራ። ቅዱሳን መላእክት ወርደው እንደ ሻሽ ተነጥፈው ሲያመሰግኑት ሰማይና ምድር ተነዋውጸ ተራሮች፣ ኮረብቶች አለቶችም ተሰነጣጠቁ። በዚያችም ሰዓት ታላቅ ፍርሃት ሆነ። ከዚህም በኋላ ጌታችን ሐዋርያትን እነ ቅዱስ ጴጥሮስን እንደቀሰቀሳቸው አባታችንን ቀሰቀሳቸውና ወደ ዝቋላ ውረድ፣ መቶ ዓመት ሙሉ አጥንትህን ሥጋህን እየነደፉ የተዋጉን አጋንንት ታጠፋቸው ዘንድ ነው። እኔ እንደወሰድኩ ባለማወቃቸው በትዕቢት ላይ ናቸውና በባህር ውስጥ አለ ይልሃል። ሰባቱ ሊቃነ መላእክት ይረዱሃል። መባረቅትም በፊት በኋላ ይከተሉዋል አላቸው። ያን ጊዜም አባታችን በመብረቅ ላይ ሆነው እነዚያ አጋንንት ወዳሉበት ወረዱ። አጋንንቱንም ደመናት ከበባቸው፣ መላእክትም በእሳት ሰይፍ መተሯቸው፣ በመብረቅም አጨዷቸው። አመድ ሆኖ በነፋስ በተኗቸው። ሁሉም በአንድ ጊዜ አልቋልና ከእነርሱ ሸሽቶ ያመለጠም አልነበር። ከዚህ በኋላ ሰባቱ ሊቃነ መላእክትም ወደ ሰማይ አረጉ። አባታችንም አንበሶችና ነብሮች፣ ድብና ዘንድ ወዳሉበት ምድረ ከብድ ተመለሱ። ከዚህም በኋላ ለአባታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ ብዙ ምስጢራትን ከነገራቸው በኋላ ወደ አረማውያን ሀገር ሄደው እንዲያስተምሩና የሚደርስባቸውንም መከራ ጭምር ነገራቸው። አባታችንም ክርስቶስን ፈጽመው ወደማያውቁት አረብ ሀገራት ሄዱ። የአረብ ንጉስም ብዙ ሰራዊትን አስከትሎ ብዙ ጣዖታትን አስይዞ ሲጓዝ አገኙት። በጣዖታቱ ውስጥ አድረው የነበሩ አጋንንትም አባታችንን ባዩ ጊዜ ወጠው ሸሹ ጣዖታቱን ምድር ላይ ወድቀው ተሰባበሩ የአረቡም ንጉስ አንተ ጸጉር ልብሱ ምንድነ ሰውነህን አላቸው አባታችንም አዎ እኔ ሰው ነኝ ያውም የጌታዬ የኢየሱስ ክርስቶስ ባሪያ ነኝ አሉት ንጉሱን መልሶ በዚያ አይሁድ በሰቀሉት ታምናለህን አላቸው አባታችንም አዎን እኔ በእርሱ አምናለሁ አላፍርም ስለ እኔ ብቻ አይደለም ንጉሶች ስላንተና ከአንተ ጋር ስላሉትም ነው እንጂ በእርሱ እመኑ የዘላለምን ሕይወት ታገኙ ዘንድ አላችሁ አሉት ንጉሱም ይህንን በሰማ በጣም ተቆጥቶ ሰራዊቱን ሁሉ ጠርቶ በቶሎ እሳት እንዲያነዱ አዘዛቸው። እሳቱንም ካነደዱ በኋላ በሉ ይህንን የኢየሱስ ክርስቶስ ባሪያ ነኝ የሚለውን ጸጉር ለባሹን አንስታችሁ ከእሳት ውስጥ ጨምሩት አላቸው። ከአባታችንም ንጉሱና መኳንንቱ ሰራዊቱ ሁሉ እያያቸው ከእቶን እሳት ውስጥ ገቡ። ነገር ግን እሳቱ እንደ ወንዝ ውሃ ሆነ። የንጉሱም ሰራዊት ይህንን ከተመለከቱ በኋላ ግማሾቹ በዚህ ሰው አምላክ አምነናል አሉ። ንጉሱም አዛዦቹ በማዘዝ አምነናል ያሉትን ሰዎች ራስ ራሶቻቸውን በሰይፍ አስቆረጣቸው። እነዚህ አምነናል ያሉ ሰዎችም እጅግ በጣም ብዙ ነበሩ። ንጉሱም ሰይፉን መዞ የአባታችንን ራስ ሊቆርጥ ወርውሮ ወደ አባታችን ሲሄድ ወዲያው ጽኑ የመብረቅ ነጎድጓድና ንውጽውጽታ ሆነ። ጌታችንም ወደ አባታችን ዘንድ መጣ። መብረቁ በአንድ ጊዜ ንጉሱንና ሰራዊቶቹን ሁሉ አጠፋቸው። የሞቱ ሰዎች ቁጥራቸውም አራት መቶ ሺህ ሆነ። አንድስ እንኳ ሳይቀር ሁሉም አለ አባታችን አባታችንም በመብረቅ የሞቱትን ሰዎች ባዩ ጊዜ ውስጣቸው በሐዘን አለቀሰ። ነፍሶቻቸውን የጽልመት መላእክት ወደ ገሃነመ እሳት ሲያወርዷቸው ተመልክተዋልና። እዚህም ጊዜ አባታችን ጌታችንን እነዚህን ሰዎች ማርልኝ አሉት። አግመኛም ሰው ስህተተኛ ነው፣ አንተ ግን መሐሪ ይቅርባይነህና በእኔ ምክንያት በእነዚህ ሰዎች አትፍረድባቸው እያሉ በለመኑት ጊዜ ጌታችን ተሰወረባቸውና ወደ ሰማይ አድረገ። አባታችንም ወዲያው አጠገባቸው ወዳለው ገደል ገብተው ጸሎት መጸለይ ጀመሩ። በጥርሳቸውም ድንጋይ ነክሰው እስከ ሰላሳ ዓመት ያህል ጊዜ ድረስ ሲጸልዩ ኖሩ። ናላቸው ሁሉ ፈሶ አለቀ። አንጀታቸውን ፈሰስ እንደ እንጨትም ቅርፊት ሆኑ። ከሰላሳ ከሰላሳ ዓመትም በኋላ ጌታችን ሰባቱን ሊቃነ መላእክትና እናቱን ቅድስት ድንግል ማርያም አስከትሎ ወደ አባታችን መጣና ሶስት ጊዜ በስማቸው ጠርቶ እነዚያን ከሃዲዎች ምሬላህ አለው። አላቸው። አባታችንም ነቅሶት የነበረውን ድንጋይ በጣሉት ጊዜ እርሶቻቸው አብረው ተነቅለው ወደቁ። ጌታችንም በክቡራን እጆቹ ቢዳሰሳቸው ሰውነታቸው ዳግም ታደሰላቸው። አባታችን ጌታችንን ምሬልሃለሁ ካልከኝና፣ ከማርክልኝስ ነብሳቸውን ከስጋቸው ጋር አዋህድልኝ አሉት። ጌታችንም አባታችንን እንዳልክ እንደወደድክ ይሆንልህ፣ እኔ ሙታንን ልታስነሳ ስልጣን የሰጠው አይደለሁምን? አሁንም ወደ ሞቱ ሰዎች ሂድና አማትብባቸው አላቸውና ወደ ሰማይ አረገ። ያን ጊዜም አባታችን ወደ ሞቱ ሰዎች ሂደው በላያቸው ከጸለዩ በኋላ እናንተ ሁላችሁ በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ ቢሏቸው ሙታኑ ወዲያው አፈፍ ብለው ተነስተው በአባታችን ፊት ቆሙ። አባታችንም ሃይማኖትን አስተምረው አጥምቀው ክርስቲያን አደረጓቸው። ከዚህም በኋላ አባታችን ከእነርሱ ተለይተው በመብረቅ ተጭነው ወደ ምድረ ከብድ ተመለሱ። ዳግመኛም አባታችን እነዚያን ሰዎች ይጎበኟቸው ዘንድ ወደ አረብ አገር ይሄዱ ነበር። እዚያ ከሞት አስነስተው ክርስቲያን ያደረጓቸው ሰዎችም ሃይማኖታቸውን፣ ጥምቀታቸውን አጽንተው ቤተ ክርስቲያንን ሰርተው በጽድቅ ሕይወት እየኖሩ የእግዚአብሔር አገልጋዮች ሆነው አምላከ ገብረ መንፈስ ቅዱስ እያሉ ሲያመሰግኑ ተመለከቷቸው። አባታችንም ይህንን አይተው ስለ ሰዎቹ መዳን ደስ ተሰኝተው ተመልሰው ወደ ምድረ ከብድ መጡ። ነገር ግን አባታችን ሄደው እንደጎበኟቸው ሰዎቹ አላወቁም ነበር። አቡነ ገብረ መንፈስ ቅዱስ በገድላቸው እንደተጻፈው የኢትዮጵያ ብርሃን፣ የኢትዮጵያ ፀሐይ፣ የኢትዮጵያ የአጥቢያ ኮከብ የሚል በኢትዮጵያ ላይ ያደረጉትን ምግባረ ሰናይ እና ትምህርተ እግዚአብሔር የሚያንጸባርቅ ስም አላቸው። ጻድቁ አባታችን በዓመት ሶስት ጊዜ ለልደት፣ ለጥምቀት፣ ለስቅለት እና ትንሣኤ ወደ ኢየሩሳሌም እየሄዱ በጌታችን መቃብር በጎሎጎታ እየሰገዱና እየጸለዩ ይመለሱ ነበር። በጎሎጎታ በሚያደርጉት ጸሎት ለኢትዮጵያ ሰዎች ስርየተ ኃጢአትን እና ምህረትን በመለመን ማጥብቀው ይማጸኑ እንደነበር ተጽፏል። ብዙ አባታችን የረፍታቸው ጊዜ ሲደርስ ጌታችን ኢየሱስ ክርስቶስ ተገልጾ የለመንከኝን ሁሉ አደርግልሃለሁ፣ ከእናት ማፀን ጀምሮ የመረጥኩ እኔ ነኝ። እስካሁን ለምንህኝ የከለከልኩ ነገር የለም፣ ሁሉንም ፈጽሜልሃለሁ። አሁንም የምጠይቀኝን ሁሉ አደርግልሃለሁ። ይህን ያህል ዘመን ድካምና ችግርን፣ ፈተናን ታግሰ በእኔ ስም ገድልህን ፈጽመሃልና አላቸው። ጻድቁም እስካሁን የለመኑትን ሁሉ እንደፈጸመላቸው ጠቅሰው ምስጋና በማቅረብ ከዚህ ዓለም ሥጋ በሞት ከተለየው በኋላ ስሜ ተደብቆ እንዳይቀር አድርግልኝ። በዓለሙ ሁሉ ስራዬን፣ ገድሌ ይታወቅ። አንተ ስራዬን ካልገለጥክልኝ ማን መታሰቢያዬን ያደርግልኛል? የሰጣይን ቃል ኪዳን ሁሉ የታወቀ የሆነልኝ በስሜ ለድሆች ለጦም አዳሪዎች ለሙት ልጆች ጠዋሪ ለሌላቸው ሽማግሌዎች ምጽዋት በመስጠት መታሰቢያዬን ያጻፉትን ሁሉ ማርልኝ፣ ስርየተ ኃጢአትን ስጥልኝ አሉት። ጌታም በራሱ በ ማል ስምህን የጠራውን ያስጠራውን መታሰቢያን ያደረገው በጸሎት በአማለጅነት የታመነውን እምርልሃለሁ። ገድልህን ያጻፈው ሳይጠራጠር በፍጹም ልቡ አምኖ ሲነበብ የሰማውን እኔ ስሙን በመጽሐፈ ሕይወት እጽፍለታለሁ። መታሰቢያ በሚደረግበት ቀን ለቤተ ክርስቲያን ስንዴና ወይም ለመስዋዕት ቅባ ዘይት ወይም ጧፍና ሻማ ለመብራት ዕጣን ለማጠን መባ አድርጎ የሰጠውን ኃጢአቱን እደመስስለታለሁ። ይህን የመሰለውን መልካም ስራ ያደረገውን ሁሉ የቀደመውን ኃጢአቱን አላስብበትም። የእዳውን ደብዳቤ እፍቅለታለሁ እንዳልበደለም ንጹ አደርጓለሁ ሲል ቃል ኪዳኑን ካጸናላቸው በኋላ ተሰወረ። አባታችንም ይህን ቃል ኪዳን በገዳመ ዝቋላ ከተቀበሉ በኋላ ወደ ምድረ ከብድ ሄዱ። ምድረ ከብድ ላሉ መነኮሳት ሁሉ ጊዜ ሞታቸው እንደቀረበ ነገሯቸው። አቡነ ገብረ መንፈስ ቅዱስ ቀዳሚት ማታ ለእሑድ አጥቢያ መጋቢት አምስት ቀን ከሌሊቱ ስድስት ሰዓት ሲሆን ነፍሳቸው ከስጋቸው ተለየች። በዚህም ጊዜ እንደ ነጎድጓድ ያለ ድምፅ ከሰማይ ተሰማ፣ ምድር ተንቀጠቀጠች። ባህታውያኑ ሁሉ ስለፈሩ ስጋቸውን ለመገነዝ ችላ አሉ። ነገሩ የገባቸው ግን ይህ ሁሉ የሆነው ስለ አቡነ ገብረ መንፈስ ቅዱስ ክብር መሆኑን ተገንዝበው አደነቁ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወዳጄ ሰላም እናንተ ይሁን አላቸው። በህይወት ሳሉ የሰጣቸውንም ቃል ኪዳን አጸናላቸው። ነፍስህ ከስጋ ከተለየችበት ከመጋቢት አምስት ቀን ጀምሮ ታሰቢያን ያደርጉ። አሁንም ወደ ሰማይ ከፀሐይ ሰባት እጅ ወደሚያበራ ወደ ብርሃን ቤት ውጣ። እነሆ አስራ ሁለት አክሊላት ሰጥች አለው አላቸው። ከዚህ በኋላ ቅዱስ ሚካኤል ሶስት አክሊል፣ ቅዱስ ገብርኤል ሶስት አክሊል፣ ሱራፌልም ሶስት አክሊል እንዲሁም ኪሩቤልም ሶስት አክሊል ሰጧቸው። ጌታችንም መልሶ ዳግመኛም እነሆ መብራት ሰጥቼ አለሁ አንድ መቶ ሺህ በቀኝ አንድ መቶ ሺህ በግራ አንድ መቶ ሺህ ከፊትና አንድ መቶ ሺህ ከኋላ ይብራ አላቸው። እያንዳንዱ ብርሃን ከፀሐይ እጥፍ የሚያበራ ነው። አቡነ ገብረ መንፈስ ቅዱስም ጌታችንን አቤቱ፣ የኢትዮጵያን ሕዝብ አንድ ሳታስቀር በሙሉ ማራቸው አሉት። ጌታችንም ለአባታችን እነሆ የኢትዮጵያን ሕዝብ በሙሉ አስራት እንዲሆኑ ሰጥቼ ያለው፣ እንደወደድክ ላንተ ይሁኑ፣ ታሰቢያን ያድርጉ፣ በጸሎትህ በአማላጅነት ይታመኑ ደስ ብሏቸው ለዘላለም ይኖሩ አላቸው። ያን ጊዜ የአቡነ ገብረ መንፈስ ቅዱስ ነፍሳቸው ከስጋቸው ተለየች። ጌታችንም ተቀብሎ ደስታን መላት። ለምስክርነት የቆሙና ያዩ ቅዱስ አንገዳማውያን በዚያች ሌሊት ድንቅ ነገር አዩ። ሰማያት ሲከፈቱ መላእክት ከሰራዊታቸው ጋር የቅዱሱን ስጋ ወዳለበት እየፈጠኑ ሲወርዱ አዩ። ዳግመኛም አባታችን አቡነ ገብረ መንፈስ ቅዱስን ይቀበሉ ዘንድ ሰባቱ ሊቃናተ መላእክት ወረዱ። ለ ሲነክሱ ሐዘን ወደሌለባቸው ወደ ብርሃን ቤቶች ታስገቡት ዘንድ የሚል ቃልም ሰሙ። ከዚህም ሌላ የአቡነ ገብረ መንፈስ ቅዱስን በድን አንስታችሁ ወደ ኢየሩሳሌም ውሰዱ፣ መቃብሩ በዚያ በስተቀኝ በኩል ይሁን የሚል ቃል ሰሙ። ስርዓቱ ሁሉ ከተፈጸመ በኋላ በድናቸውን መላእክት ሊቀብሩት እግዚአብሔር ወዳዘዘበት ቦታ ወሰዱት። እግዚአብሔር ያዘዘው ሁሉ በተፈጸመ ጊዜ እነዚያ መላእክት በምስጋና በክብር በዕልልታ ነፍሳቸውን ወደ ብርሃን አዳራሽ አስገቧል በመላእክት ማህበር ውስጥ በሰማይ ፍጹም ደስታም ሆነ። ሰውን ለወደደ ለእግዚአብሔርም እስከ ዘላለም ድረስ ምስጋና ይሁን እያሉ አመሰገኑ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአቡነ ገብረ መንፈስ ቅዱስ በዓል በዓመት ሶስት ጊዜ የሚከበረውና መታሰቢያ የሚደረገው ይህን ታሪክ በተከተለ ሁኔታ ነው። ሶስት ጊዜ የተባለው ታኅሳስ 29 ወይም ጥር አምስት ቀን ልደታቸው፣ መጋቢት አምስት ቀን እረፍታቸው፣ ጥቅምት አምስት ቀን ደግሞ ቃል ኪዳንን የተቀበሉበት ቀን ነው። ከጻድቁ ረድኤትና በረከት ይክፈለን፣ አሜን